እናርገው ኦራይት፣ እሺ ክስቶፍ ስሪ አስራዘጠኝ ኦኬ፣ ችግር የለውም። ስለዚህ ስኪ ዛሬ ስድስት ነው፣ ዛሬ ስለዚህ በስንት ማለት ነው ሜይ ላይክ ሳምንት ወይ ሁለት ሳምንት ሲቀረው ቪዲዮ እንሰራለን። በታችን የሆነ እንትን እንሰርች ደግሞ እናየዋለን። ፕሮፋይል ፎቶ እንላለን እንሰራለን። እንዴት ታዩት አላችሁ ወገን። እዚህ ያለችው ማይ ዘጠኝ እና ጋይስ እንጫወት። ፋሚሊዎች ሜናይን አይደለም ትሪ ሶስት ፋሚሊ ያለኝ ሰው ነኝ። እግዚአብሔር ምን ብለ ሁለት ሁለት አንበሳ ቢገዙ ይበቃል። ዝም ብላችሁ የቀጠሮ ቀን አንዳንድ አንበሳ ግዙ። አንዳንድ አንበሳ እንዳለ ዱባይ ያላችሁት ብቻ ተበቃላችሁ። አንድ አስር ሰው አስር ሰው አንዳንድ አንበሳ ቢገዛ አስር አንበሳ ወረደ ከዛ ከዛ ደግሞ ፋሚሊ ደግሞ ጊፍተር ምናምን ይጨመርበታል። አሁን እኔ ሪድ ፋሚሊዎች የራሱ ጊፍተር ማድረግ እችላለሁ። የዛን ቀን አትሆኑም ትሆናላችሁ። መቼስ ለእኔ እንደዛ ማድረግ አያቅታችሁም። ሶ ኮንፊደንስ አለኝ በእናንተ፣ ደግሞ እኮራለሁ እንጂ አላፍርባችሁም። እንደምታኮሩኝ ማለት ነው። እና አምሹር አሸንፋለሁ ብዬ ባልገባም እንኳን ግን እንዳላችሁኝ አውቃለሁ ለማለት ነው። አልጎርንም ጋይስ ነው ማርያምን እኔ ሪል ፋሚሊ ያለኝ ታውቃላ። እኔ እንኳን ሪል ፋሚሊ ያለኝ ግን ባለፈው ስለተጫወትኩኝ ያን ያክል ሜንሽን ማድረግ ሰው አይኖርም። በአሁኑ ጨዋታ እኔ ደግሞ ተጫወች አላውቅም።

ግን አካውንቲ ይከፈታል አይከፈትም? ትልቁ የሚለው ነገር ሀሳብ ያዘኝ። በኢትዮጵያ አራት ሰዓት ይሁን አራት ሰዓት አሁን ሶስት ሰዓት ከምሽቱ ሶስት ሰዓት ከሀያ ሁለት ነው። ከዚህ ሰዓት በኋላ ከአርባ ደ ይቀባል ማለት ነው በእኛ ዘጠኝ በእሮብ ዘጠኝ ጋይስ እሮብ ዘጠኝ ተስፋ እናደርጋለን። እሺ ቀኑ እንድትል ንገረኝና አሌክስዬ፣ እንድዘጋጅበት። ምንም መቀየር የለውም ምናም ምናም፣ እኔም ወስኜ ስለሆነ ስለወሰንኩኝ፣ አንድ የቀጠሮ ጌም ያስፈልገኛል። እስከ መቼ ነው አካውንትሽ የሚከፈተው? እስኪ አላቅም፣ መች እንደሚከፈት እንዲህ፣ አንተ እንትን አለችኝ ኦርኒንግ ስንት ብሎ እኮ ነው? ማነው የሌላ ሰው ነው። ኦኬ እና መይ ሦስት ማለት ነው። አሁን በኢትዮጵያ ስንት እንደሚሆን ዲቴል። ቀኑ ስንት ነው? በቀን ስንት ነው? ከአሁኑ መይ ስድስት አለን አብሪል ስድስት አለን። አሁን ይኸው የወር ሰላሳ ቀን ነው። ከሀያ ሰባት ቀን በኋላ ኖ ስድስት፣ ከሀያ አራት ቀን በኋላ ከሀያ አራት ቀን በኋላ ኪራ፣ የችግር የለው መረ። ሲጀመር እኔ አይደሉም ያስወጣው ኪራ፣ ራስህ ነው ያወጣው። ታውቃለህ፣ ዲስኮኔክት አለብህ። እንትኑ ይሰማሃል፣ ዲስኮኔክት ብሎብህ ነው። ኪራ፣ እኛ አይደለንም፣ ራስህ ነው ያወጣው። እሺ፣ ምን አልከኝ አሌክስ? በእኛ እስኪ ቀኑን እናምጣው ታዲያ። ኦኬ ጋይስ፣ አምጡት። መይ መይ መይ መይ ሶስት ስንት ነው በኢትዮጵያ ሚያዝያ ሃያ አምስት ከምር ከአንድ ወር በኋላ ይሻላል ኖኔ በጣም በዓል ነው እኮ ያኔ ምን ችግር አለ ታዲያ ወይስ ፋሲካ አካባቢ ነው ሚያዝያ ሃያ ስምንት አይደለም እና ታዲያ ፋሲካ መቼ ነው ድድል መይ ዘጠኝ ንግድ አለብኝ። ፋሲካ በቀን ስንት ነው? ፋሲካ መያዝያ ስንት ነው? መጋቢት፣ መያዝያ ግንቦት ነው። እና በአስራ ሁለት አይደለ እንደ ፋሲካ በሁለት ነው አይደለ ምንድን ነው ሚያዝያ ጉግል ላይ አይቼ ነግሬሻለሁ፣ እጽፍልሻለሁ። እስኪ ንገረኝ ቀኑን። አሁን ከስንት ጊዜ በኋላ ነው? ቆይ አንዴ ዋይት አሁን ማርች ስድስት ነው እንበል አሁን ማርች ስድስት ነው አይደለም፣ አፕሪ አፕሪል ስድስት ስድስት ነው ከዛ ይሄ ወር አለቀ ማለት ሀያ አራት ቀን ማለት ነው። ከሀያ አራት ቀን በኋላ ነው የምንጫወተው አይደለም የተባለው፣ ከሀያ አራት ቀን በኋላ በእኛ ቀን ያ ቀን ስንት ይሆናል? እኔ መምታ ትችላለሁ። ዛሬ በእኛ ቀን ስንት ነው? በእኛ ቀን ስንት ነው? ዛሬ በእኛ ቀን ስንት ነው? ሀያ ስምንት ሶ ሀያ ስምንት እርግጠኛ ናችሁ? 28 ነው ዛሬ? አንዳንዶቻችሁ 29 እያላችሁ ስለሆነ ነው። ሚያዚያ 25 አይደለም ቀን ሚያዝያ 25 ነው የሚሆነው። የፊዮና ልደት እንደነገ ማለት ነው። የፊዮና ልደት ደግሞ በ26